ሰበር ዜና የሰዓቱን ዜና የማሰማችሁ እኔ ሳምሪ ሲሆን ከሳምሪ ለዩቱብ ቻናል በቅድሚያም ዋና ዋናዎቹን በዛሬው እለት እንግዲህ ወጣት ነባ እና ሚኮ የሚባሉ ሁለት ወጣቶች መልካም ስራን ከአንድ እህታቸው ጋር ተባብረው አደረጉ እንግዲህ በቪዲዮ እንዳየነው ብዙዎቻችን እንደተከዝን እንዳዘንን እንደተደሰትን እና ልዩ ልዩ ስሜቶች እንደተከሰቱብን በዝርዝር ወደኋላ ላይ የምናሰማ ይሆናል። ቀጣይና ዋነኛውና ሁለተኛው ዝርዝራችን ደግሞ አንዲት ጦጣ ሂባ የምትባል ዩቲዩበር ትናንት በሰጠኋት ኮሜንት ላይ አስመልክቶ የተናገረቻቸው አንዳንድ ነገሮች እና እንዲሁም መሰል ተከታዮቿ የተናገሩትን ኮሜንት ወደ እናንተ የምናቀርብበት ሰዓት ነው። እስካይ ቪዲዮ መጨረሻ አብራ ሰላም ሰላም፣ እንዴት ናቸው? ውድ እና የተከበራችሁ በመለው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን ቤተሰቦች እንዴት ናቸው? ደና ናቸው አላችሁ? እግዚአብሔር ይመስገን። እኔ ያለው ሰላም ነኝ። በእያላችሁበት ሰላም ፍቅር፣ ጤና አመኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም እንዲያደረግልን፣ ህዝባችን ይጠብቅልን። ሁላችሁንም በየሃይማኖታችን እንጸልያልኩኝ ቪዲዮውን ስጀምሩ እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደሆኑ ልኩታን በመጫ ቤተሰብ ተሆኑ ዘንድ ባልኩሮት እየጋበስኩ የተሰማችሁን ሀሳብ አስተያየት በኮሜንት እንድሰጡኝ እያልኩኝ ከነባየቀ ጥሎ በምሰጠው ሀሳብ ለአንዴና ለመጨረሻ ጊዜ የማያዳግብ ምላሽ ነው። በነገራችን ላይ ስልችት ብላችሁኛል፣ ትክት ብላችሁኛል። ከና የምታደንቋት ከእናንተ ጥርግ በሉልኝ ማለት ነው። ሰላሜን ስጡኝ፣ ሰላሜን አትንሱ። እኔ በነገራችን ላይ ማለት ነው አንዳንድ ጊዜ ሰዎች ግርም እና ድንቅ የሚሉኝ ባህሪ ያላቸው እኔ የራሴን ስለራሴ ባህሪ ልንገራችሁ ግልጽ ነው የምናገረው። ማለባበስ አይመቸኝም። የሆነ መሽለጠጥ ምናምን የሚባሉት ነገሮች እኔ ጋ አይሰሩም። ገባችሁ? ለዛ ነው ስናገር ያው አንዳንድ ነገሮች የተወሰኑ ሰዎችን ሊያስከፋ ይችላል። እየመረራችሁ ዋጡት። እኔ እንግዲህ እንደዚህ ነኝ፣ ሳምሪ ነኝ ማለት ነው። እዚህ ጋር እስኪ የነነባየን ትንሽዬ ቪዲዮውን ሰምተ ነው ከዛ በኋላ የራሳችንን ሀሳብ እንሰጣለን። የተሰማኝ ነገር ስላለ ነው ነባና ግእንታዩአራ እውነት ያሳ አይለያችሁ፣ አንድ አድርገን አይለየን፣ ሰላም እንሆን ሀገራችንን ኢትዮጵያ የጭጋብ የሰላም አገር ያደርግልን። እንዲህ እያሉ በጣም ደስ የሚል ስራን ሰርተዋል። ዛሬ በአንድ እህታችን አማካኝነት መልካም ስራ መስራት ለራስ ነው። መልካም ስራችሁ ይቀጥል ብያለኝ። በዚህ አጋጣሚ ነባዬም አሪፍ አሪፍ ስጦታ ተሰጥቷታል። ደስ ብሎኛል። የመጀመሪያ ስጦታ እንግዲህ ቁርዓን ይመስለኛል። ሁለተኛው ደግሞ አላቅም አልተከፈተም። ነገ በቻናሉ እንዲከፈተልን እንግዲህ ድምፅ እየሆነን ነው። ኮሜንታችን ይነበብልናል ብለን እናስባለን። የእኛ ታዳጊ ነባዬ በ ቻልሹ መጠን በቃ ወደ ራስሽ ተረጋግተሽ ጤናሽን ጠብቀሽ እንድትሰሪልን ነው የምንፈልገው እውነት ለመናገር እንድሰሪ እንድትለወጪ እንድታድጊ ተሽለሽ በቃ ጀግና ሆነሽ ለማንም ሰው እንድታሳይ ነው የምፈልገው እንግዲህ ሰሞኑን አመም አድርጓት ነበረ ጤና ደግሞ አማክሮ አይደለም የሚመጣው እግዚአብሔር ይመስገን ዛሬ ደህና ሆና ስላየኋት ደስ ብሎኛል እና የተጨነቃችሁ እህቶች በሙሉ እንኳን ደስ ያላችሁ ማለት ነው እህታችን እንግዲህ የተለያዩ ልብሶችን እናቱ አርፈዋል። በዚህ አጋጣሚ እኔ በእናንተም እንደሚባል አላውቅም፣ በእኛ ግን ነፍሲ ማር ነው የሚሉኝ። እናታችን ነፍሲ ማር ለማለት እወዳለሁኝ። እንግዲህ ታችንም ባየተናነቃት ተናግራለች። ስለ እናት እንደዚህ ነው ብዬ ልላቸው አልችልም። እናት ማለት ስስጎን ናት። እናትሽን ስላጣሽ በጣም ነው ማዝ። ነው እንግዲህ እኛ ወደ እነሱ እንጂ እኛ እነሱ ወደ እኛ ስለማይመጡ ምንም ማለት አልችልም። ቪዲዮ ድብልቅልቅ ባለ ስሜት ነበረ ሳይ የነበረውን ለመናገር እያዘንኩ እየተከስኩ፣ እንዲሁም ደግሞ ባረጉት ነገር እየተደሰትኩ ነበረ ሳይ የነበረው እና ሁላችንም ይህን መልካም ስራ ልንተጋገዝበትና ልንቀጥለው ይገባል ለማለት እወዳለሁኝ ማለት ነው። ሌላኛው ደግሞ ሌላኛው እና ሁለተኛው ኮሜንት ይሄን ኮሜንት ጽፌ ነበረ ባቤት ተሳሳት? አልተሳሳትኩም። ግን ትጎዳለች። አልተሳሳትኩም አለሁ። ልመልስልሽ፣ ተረጋጊ እሺ። ገልብጣ ስታነባው፣ ቆይ ጥቂት ልበል ማለት ነው። መጀመሪያ ጥቂት ልበል ጥቂት ሰምታችኋታል ማለት ነው። እኔ ለአሙ አደረግኩለት የሚባል ነገር አልወጣኝም ብዙ አድርገው ነው ያልኩት። ብዙ አድርገው ያ ማለት ሚስጥራቸውን እድሜ ለሷ፣ በነገራችን ላይ እድሜ ለፈኪ። ብዙ ዩቱበሮች ብዙ የዋህ ኦዲየንሶች እንዳይታለሉ አድርጋለች። እኔ እንኳን ማንም አያታልለኝ። ተመካክረው ፕራንክ እንደሚደራረጉ ተመካክረው ስጦታ እንደሚሰጣጡ እን ምን ያል ዘከዘከችው ነገር አለ እስኪ ንገርኝ። እሷ ገና ለገና ዛሬ ማታ ይጠብቁኝ ስለ እሷ ስላለ ሳይቀድመ ይልቅ ደግሞ በሚል መሰለ የመታ ዝግዝግ ያረገችው። ተው እንጂ ማለባበስም ጥሩ አይደለም። እኔ እውነቴን ነው። አንዳንድ ጊዜ የምናለባብሳቸው ነገሮች ራሱ ብንለይ በጣም ደስ ይለኛል። እና እኔ አይደለውም አደረግኩለት አይደለም። ስታነቢ አስተካክሎች ብታነቢው ጥሩ ነበረ። ብዙ ነገር አድርጋው ነው ያልኩሽ። አድርጋው እኔ አንድ ራሴ ለወክልና ልንገራችሁ። እኔ አንድን ሰው የተጣላሁ ቀን ብዙ ነገሮችን ተናግር ሆነ ድጋሚ ያን ሰው ማየት አልፈልግም። አፍራለሁ በራሴ ገባሽ፣ አፍራለሁ። አይደለም እሱ ሊሸማቀቅ፣ እኔ አፍራለሁ። ምክንያቱም የሰው ልጅ በደህና ቀን ብዙ ነገር ታደርጋላችሁ፣ ብዙ ነገር ትደራረጋላችሁ። በጸብ ቀን አይወጣም አይወጣ ሚስጥር፣ የባቄላ ወፍጮ አለም። ሲቀጥል ደግሞ ስታዋሪው አንችንሽ ቀድመሽ የምትዋረጅ በዛ ሰዓት። ብዙ ሰው የሰደባት እሷን ነው ደግሞ ሲገናኙ ታቦት እንጂ ማለት ነው። ምክንያቱም ግልጽ ነው ደግሞ ይሄ አሞ እዚህ ጋር ወዷት ማለው ወደ እሷ እየሄደ ያለው እንጂ እርግጠኛ ፍቅር ባይኖርበት ወደውን አስወጥቶ የሚጥላት ከህይወቱ። ግን ፍቅር አለበት። በፍቅሩ ምክንያት ነው ወደ እሷ ተመልሶ የሄደው እንጂ ባደረገችው ነገር በዚህ ባወሩት ባረጉት ነገር ተመልሶ አይሄድም ነበረ። እውነት እውነቷን ስንነጋገር ማለት ነው ግን በጥቂቱ የመለስኩልሽ ይመስለኛል። ከዚህ በኋላ ድጋሚ መልስ የማሰጥበት ነገር ነው። ሲቀጥል ደግሞ በሌላ ቻናል ከመጣች በእኔ ቻናል በራሷ ቻናል መታ አንቺ ስለሷ ከሰራሽ ከኔ ጋራ ጦርነት እንፈጥራለን ብለሽኛል። ተይ እንጂ፣ የምንና የምንድን ነው ጦርነታችን? የኢትዮጵያና ግብጽ ነው ወይንስ የምንና የምንድን ነው? እንቀጥለው እንደ ግን አይመቸኝም። እኔ ከማንም ቅመም ጋራ ከመዳም ቅመም ጋራ ጸብ አልፈልግም። ምክንያቱም ስደተኛ ነኝ ስደተኛ ነሽ። ብዙ ማሽቃበጥም ሆነ መነጋገር አልፈልግም። ብጣላ በጣም ከብዙ ቱበሮች እስካሁን እጣላ ነበረ፣ ግን ያወቅሁሽ አሁን ነው። አንቺም ያወቅሽኝ አሁን ነው። ስለዚህ ምንም ስለማላቅሽ ስለማታውቂኝ ጦርነት አንፈጥርም። አልነካብሽም ኔ ቆንጆ ማለት ነው፣ አልነካብሽም። ስለዚህ እዚህ ጋር ኮሜንቶችን አስገባላችኋለሁ የእሷ ቢጤዎች ውስጣቸው አተላይ ላይ የሆኑ ሰዎች የጻፉትን ኮሜንት ማለት ነው። እኔ እንደማይገልጽ ነው የምነግራችሁ። ሳምሪ ውሸቷን ነው እኮ ድሮ አታውቃቸውም። ከነባ ከአሙ ጋር ስትለይ ስለነባ ገጣጥለ ስሰራ አጋጣሚ ሆኖ አንድ ቪዲዮ ታየላት ከዛ በኋላ በእነሱ መስራት ጀመረች። የውሸትሽ ጥግ ማለት ነው እኔ አንቺም ብለሻል። እኔ አላየኋቸውም፣ ቻናልሽን ገብቼ አየሁኝ። እነሱን አታውቂያቸውም አልሽኝ። የኔን ቻናል በቅድሚ አወቂው። ምክንያቱም አንቺ ትናንት ነው የመጣሽ ቻናል ላይ የኔ ቻናል ላይ ሁሉ ለገብ ነው እንዳንቺ። አንድ ሰው ለሰው አይደለም ይዞ የተጣበቀው ሁለገብ ነው ያመጣው፣ ያገኘሁትን ሰው ነው የማመጣው። ስለነሱ ደግሞ ተናግሬያለሁ በቻናሊስ እንደማልሰራባቸው በኮሜንት እንደማሽቃበጥ በዛን ሰዓት እንደምደግፋቸው፣ አሙና ፈኪ ሂዱልን ወደፊት ተጋቡልን እያልኩኝ ዋናዋ አሽቃባጭ እኔ ነበርኩኝ ብዬ ከአንድም ሁለት ሶስት ጊዜ ተናግሬያለሁ። ስለነሱ በቪዲዮ ሰርቼ እንደማላውቅ ማለት ነው። ሲቀጥል ደግሞ ስለታየላት ላልሹ ነገር ደግሞ ማለት ነው። ቪዲዮ ይውት ከታች ቪው ማየት ይችላላችሁ። ምርጥ ምርጥ ቪው አለኝ እነሱን ባላነሳ መታየት ይችላል። እኔ ቻና አንድ አንድ እየደበረ እየዘጋኝ ነው እንጂ እንደዚህ ሁሌ ለማውራት እያልኩኝ እንጂ በአወራ በጣም ይታይልኛል። ችግር የለብኝም እኔ ማለት ነው። ስለዚህ ለጊታ ብዬ ሳይሆን ያመጣኋቸው እውነትን እውነትን ይዤ ነው። ሌላው ደግሞ እዚህ ጋር አንድ መሰሪ ከዚች ደግሞ ችንትታችኋት በጣም ከማይነካካ ከማይያዝ ነገር ጋር ያያዘችው መሰሪ፣ ልቧ አተላ የሆነ ሰው አለች ማለት ነው። እሱ ምን ይላል ሂባ ሳምሪን አትከታተያት። አሁን ብዙ ጊዜ ረግጣዋለች። አስመሳይ ናት ሳምሪናት። እሷ እኮ ሙስሊም አይደለችም። ማሬ ውሸታም ናት ፈኪ የኔ አበባ። እኔ ኦርቶዶክስ ስለሆን ውሸታም ነኝ፣ እሷ ሙስሊም ስለሆነች እውነት እውነትሽ። እና ይውልሽ እኔ በቻናሌ ላይ እኔን ሲከተሉኝ ሙስሊም ክርስቲያን ወይም ደግሞ ብሄር ከብሄር ብለው አይደለም። በጣም የሚወዱኝ የምወዳቸው ወርቅ የሆኑ ኦዴቶች አሉ። አንዲትም ቀን ስለ ሃይማኖትም ሆነ ስለ ብሄር ልዩነት ተናግሬም ሰርቼም አላውቅም። እግዚአብሔር ይመስገን በኩራት ይመሰክሩልኛል። የእኔ ቻናል ብሄር ብሄረሰቦች ማለት ትችላል። እንደውም ቻናሉ ስሙ መሆን የነበረበት ብሄር ብሄረሰቦች ነው። አንድም ቀን እኔ ማንንም ሰው ስከተል፣ ማንንም ሰው ሳደንቅ፣ ማንንም ዩቲዩበር አምጥቼ ስፈተፍት ብሄሩ ምንድን ነው፣ ሃይማኖቱ ምንድን ነው ብዬ አላውቅም። በሱ ከመጣሽ ደግሞ ነባ ሙስሊም ናት። ገባሽ ለምን አደነኳታል? ያኔ እኔ ሙስሊም ጥላቻ ቢኖርብኝ ነባ ለምን አደነኳት? አየሽ፣ ልዩነታችን መሰሪነታችሁና እኔ መልክ የኔን ልብና የናንተ ልብ ይሁት ምን ያክል ልዩነት እንዳለን ማለት ነው። ለምትሻ ጊዜ ነው በነገራችን ላይ መልስ የምሰጣችሁ። እኔ መልካም ነገር ስለተናገርሽ ነው መጥቼ ኮሜንት የጻፍኩልሽ እንጂ አንቺን ቤት ማን ቤት የመሽለጠጥ አምሮት ኖሮብኝ አይደለም። አለመገኘትም ምችላለሁ መብቴም ነው ግን ሰው ሲናገር እንደነገርኳቸው አለባባሽ አይደለም። አሁን ቢሆን ፈቂ ጥሩ ነገር ከሰራች ጅ ኮምታለ ምንም አታመጭ አያገባሽበት ሷ ቤት ማለት ነው። ገባሽ እኔ እንዲህ ነኝ። በቃ ጥሩ ነገር ከተሰራ ሂጃብ እናገራለሁ፣ መጥፎም ነገር ከተሰራ እናገራለሁ። በቃ ይሄ መብቴ ነው። ምጽፎ በጄ ነው በስልኬ ነው በአንቺ ስልክ ስላልሆነ ማለት ነው። ቪዲዮ እንዳይረዝምባችሁ ነው አጠራ አጠራ ልጌ እንጂ ከዚህም በላይ ብናገር አንድ ሰዓት ላይ ያበቃኝ ይችላል። ስለዚህ የእኔ ቤት የብሄር ብሄረሰቦች እና የተለያዩ ሃይማኖቶች ነው። ምክንያቱም ስለ ሃይማኖት ልዩነትም ሆነ ስለ ብሄር ልዩነት አውርቼ አላውቅም፤ ዛሬም ነገም ወደፊትም ላወራ አልችልም። ገባሽ ማምኖ በኢትዮጵያዊነት ነው። ማምኖ ሁሉም በየሃይማኖቱ ነው። የሰው ሃይማኖት እስካልነካው ድረስ ማንም የኔ ሃይማኖት አይነካም። በማይነካ በማይገባ ውስጥ አትግቡ፣ ጉድጓድ አትማሱ። በቃ እራሳችሁ እንችላችሁ ኑሩ ኑሩ። እስኪ አሁን አንቺ ይህንን የጻፍሽው እሷ ቤት ሄደሽ ከምታፈጭ፣ እስኪ ዩቱብ ከፍተሽ ስሪ፣ ተለወጪ፣ ሰው ሁኚ። ገባሽ እኔ እና እሷ ቢያንስ ስራችን እየሰራን ነው። እዚህ ጋር አንቺ መተሽ የጻፍሽበት ጊዜሽ የምታቃጢው ሂባም ትሆን እኔም እሱን ስራ እየሰራን ነው። ገባሽ። አንቺ ግን በባዶ ቤት ነው የምታለወጠ ለጭ አታለጡች ሰርተሽ ቢ ማለት ነው። ሌላው ነገር መይሙና መይሙና በዚህ አጋጣሚ ጀግና ዩቲውበር ናት። በአንደኛው ቻናል ሃምሳ ኬ ገብታለች። ያኛው አጋጣሚ ተዘግቶባት በዚህኛው አካውንቷ አዲስ ከፍታ ነው አሁን ላይ እየሰራችበት ያለችው። ሁለቱም በእርግጥ ያኛውም ተከፍቶላታል። ስለተከፍተልሽ ደስ ብሎኛል። በዚህ ደግሞ ጠንካራ ጀግና ትናት ብታበረታታት ማታቋት ካላችሁ ደስ ይለኛል። እዚህ ፕሮፋይልም ተጭናችሁ እዚጋ ኮሜንቱ ስለማስቀምጠው ገብታችሁ አበረታቷት። እንደዚህ ነው። በቃ ሰርታችሁ መለወጥ በቃ ይሄ ነው ትልቁ ነገር ማለት ነው። ምን ብላለች ጉድ በይ ሸቃሪ ጭራሽ በሰው ምክንያት ሸቃሪች ጉጥቡ ጀመራችሁ። ምክንያቱም እኔንም ታቀኛለች እሷንም ታቃታለች። እኔ ምናልባት እንደዚህ ማለት እኔ ጋር መታ አንዴ ነው ባለሳሳት ኮሜንት የጻፈችው እሱም ባለፈው ስለ ፀጉር ምሽዋር የሰራውት ወሬ ስለሆነ ተገኛ ልላትም ወይ ደግሞ አይታ ላይክ አድርጋ ታይፍ ትችላለች ኮሜንት። እሷ የምሰራው ስራና የሚሰራው ስራ አንድ አይነት ስላልሆነ ይሄ የራሷ ፍላጎት ነው፣ ኮሜንት አለመስጠት መብቷ ነው። ገባችሁ? ግን ይሄም ገርሟት ነው ስቃ ነው የጻፈችው ማለት ነው። ምክንያቱም እኔና እሷ የእውነት እየጣላን ማለት በእርግ እየጣላን ነው። ግን ደግሞ እንደዚህ እኔ ክርር አድርጌ ከሰው ጋር ምጣላ አይነት ስም ሰው አይደለሁም ከማውቀው አይደለም ከማለቀው ከማቆሶ ጋር ራሱ ሰው ካልተመቸው ይመራቅ ነው እንጂ እንደዚህ እንትን ማለት ምናምን አይመቸኝም ማለት ነው። ስላረዘምኩባችሁ በጣም ይቅርታ። የመጨረሻ ቪዲዮ ነው። ከዚህ በኋላ ምንም አይነት ነገር በዚህ ነገር ምላሽ አልሰጥም። ግን ቪዲዮ ሌላ ቤት መታ ከሰራች እሷን ቤት መስራት ካለብኝ ከፈለግኩ እሰራለሁ ማንም አያገባውም። ግን ደግሞ እኔ በቃኝ ሰለቸኝ። ሁሉም ነገር ሲበዛ ስለሚደክም ወደ ራሴ መመለስ ፈልጋለሁ። በጣም ፈታ ፈታ የሚያደርጉ ለቤተሰቦች ፈታ ዘና የሚያደርጉ ዩቱበሮች እያመጣሁ ፈታፈታለሁ። እኔ እግዚአብሔር ይመስገን ልስራ ካልኩ የምፈታፈተው ዩቱበር ነፍ ነው፣ የኔ ቻናል ነፍ ነው ያለው ቤተሰብ ማለት ነው። እግዚአብሔር ይመስገን ለምን እኔ አንድ ዩቱበር ብቻ አለ ይዤ የምሰራው የውሸታችሁ ጥግ የምታለባብሱት ነገር ስለማይመቸኝ ብቻ ነው። እይታ ስታይ ከሌን እየታ ስታይ ከሌን ምናምናም ዝቅ ብላችሁ ለማንኛውም በጣም የምወዳችሁ ቤተሰብ ላይክ ሼር፣ ሰብስክራይብ አትርሱ። የምታበረታቱኝ የምታገዙኝ ከልብ ነው ማመሰግነው። ከማንም ጋር ጸብብ ንግግርም አልፈልግም። ግን አንዳንዴ ሰው ገፍቶ ሲመጣባችሁ የምታረጉት ነገር አለ። እንዳየሁት እንደ ቪዲዮ መስራት ያን ያክል እንደዚህ ጥድድድድ አያረግም ማለት ነው። እንደዛ እንዳይሰራባት ከፈልጋችሁ ደግሞ ብትመክሯት ጥሩ ነው። ድጋሚ የምላችሁ ሌላ ነገር አይደለም። ተመከሩ፣ ምከሯት፣ ተመከሩ። ከዛ ውጭ ምንም ልላችሁ አልችልም። በጣም ነው የምወዳችሁ። የሚወደኝም የሚጠላኝም እኔ ችግር የለብኝም። የፈጠረኝ አምላክ ብቻ አይጥ ላይ ላይክ፣ ሼር፣ ሰብስክራይብ አድርጉ። በኢትዮጵያ እስከምንገናኝ ከምንገናኝ እወዳችኋለሁ። መልካም ጊዜ። ቻው ቻው